እኔ እንደማቀው በሰው ደስታ፣ በሰው መለወጥ፣ በሰው ማደግ፣ በሰው ፍቅር የሚቀና ዲያብሎስ ነው፣ ሰው አይደለም። ምክንያቱም ሰው ሰርቶ መለወጥ ስለሚችል ማለት ነው። እና ብዙ እያየሁ ነበረ እየታዘብኩም ነበረ። እና ሀይሚን የሚወዱ የሚመስሉ ማለት ነው። የእውነት ምንም ብትሉ ማለት ነው ምንም ብትሉ እንደዛ ወጣችሁ ወረዳችሁ፣ ሀይሚን መሆን አችሉም አራት ነጥብ። የእውነት መሆን አችሉም። አሁን እሷ የወደዳችኋት ነዋ የሚመስለው። ለምሳሌ እናንተ የምትወዱትን ፍቅረኛችሁ አን የሆነ ሰንበዴ መቶ ተዩ በቃ ወንድ ዳል ወንድ ይመጣል ተዩ እሱስ ስጥ እንዲህ እንዲህ እንዲህ ነው ብላችሁ ቢመክሯችሁ የእውነት ምን አይነት ደስታ ነው የሚሰማችሁ? አሁን ሀይሚ ታዩ የእውነት በጣም ነው ምንጃ ኮሜንቱ እንዳለ ምንድን ነው ይህን? የእውነት እንዳለ አስመሳይ ኦዲየንስ። የእውነት እናንተ ኮ ያላችሁት ባህር ማዶ ናቸው አደለ? እሷ ያለችው ከብሩኬ ቅርብ ያው፣ የምትወደው ሚያፈቅራት የምታፈቅረው ፍቅራቸው በውስጥ በአንደበታቸው ደብቀው የያዙት እንደ ሌሎቹ ይውልኝ ስሙልኝ የማይሉ ፍቅር በተግባር የሚኖሩ የምር እነኚህ ልጆች ናቸው። ለማከፋፈል የተነሳችሁት ማለት ነው። አሁን ይህ መኪና ሀይሚነች የገዛችለት። ማርያምን ሀይሚነች ወላይ ሀይሚና ገዛችለት። እናስገለብጥበታለን የእንደዚህ ይሁንባት። ረኪዳነ መረት እናቴ ድረሺ። እናንተ መላ በባዶ ምንም መረጃ ሳይኖራችሁ የመጣሽበትን አላማ አሳክተሻል እህቴ የእውነት አሁን በሁለት ቦታ ነው የምትኮነኑት። አንደኛ እግዚአብሔርን በጣም የማይወደውን የማይወደውን ነገር ማለት ነው። በእግዚአብሔር ዘንድ ትኮነናላችሁ በእነሱም ዘው በሰውም ዘንድ ቂም ታተርፋላችሁ ማለት ነው። እና እንደዛ ባታደርጉ ጥሩ ነው። ባትከፋፈሉ ጥሩ ነው። እነኝህ ልጆች አስታርቃችሁ መመለስ ነው እንጂ መገጸጽ ነው እንጂ፣ አንዱን አንዱን ወግናችሁ አንዱን አንዱን ወግናችሁ የማይሆን ነገር ስታወሩ ያውም መሀላ ማለት ነው እየማላችሁ። የእውነት ነገ እኔስ በሕይወቴ ምን ይገጥመኛል ብላችሁ የእውነት ማሰብ አለባችሁ። የምሬ ነው ምላችሁ እና አንድ ቤት የሆነ ቤት በስመ አብ በአንድ እግር አቆሙት ከመኪናውን ዘግዝቀውት ማለት ነው ቡርኬ የምር አሁን ሀይሚ ደስ የሚላት ነው ይመስላችሁ ኧረ በኪዳነ መረስም በምንድን ነው ግን የምትረዱት አንግል በተቀጥታ በተዘዋሪ ትሄዳላችሁ በቀኝ ሲሏችሁ በግራ በግራ ስሪዋችሁ በቀኝ ኧረ ወይኔ ጉዴ መስማም እና አብዛኛው አንድ ላይ እንዲሆኑ የማይፈልጉ ናቸው የእውነት ትክክለኛ እንደ ህታቸው እንደ ወንድማቸው የሚያዩቸውን ኦዲየንሶች ከመቶ ፐርሰንት ባስቀምጣቸው እንደ እኔ ሰላሳ አምስት ፐርሰንት ብቻ ትክክለኛ ኦዲየንስ ማለት ነው። እና ያው የሰው አስተሳሰብ እንደየመልካችን ይለያያል አይደለም እና እንደዛ ባናደርግ ጥሩ ነው የምር እነኝ ታዳጊ ልጆች መለወጣቸው የኛ ደስታ የነሱ ደስታ እኛን ሊያስደስተን ይገባል እንጂ ጀለስ ልናደርጋቸው አይገባም ማለት ነው እና ትዋንስ መለያየት የምትፈልጉ ናቸው ብዬ ነው የማስበው። ምክንያቱም እንደዚህ አታወሩም። ወንድም ቢኖራችሁ ወንድማችሁ፣ እህት ብትኖራችሁ እህታችሁ እንደዚህ ብላችሁ አታወሩም። መጥፎ ነገር አትመኙለትም። ለእሷም እንደዛ አትመኙላትም። ያውም ያላችሁ እኮ ባህር ማዶ ነው። ቤተሰቤ እኔ በስማ እናትሽ እንዴት አትናፍቅሽም? አሁን ትናፍቅሻለች አደለ? ሮጠሽ እኮ አደርሽም፣ ቢኮዝ ባህር ማዶ ነሽ። ልክ እንደዛ ማለት ነው እና ለአንድ በታችሁ ዚቢት አድርጉለት። እነኚህ ልጆች ነገ ታርቀው እንደሚመጡ በጣም እርግጠኛ ነኝ። ደግሞ እመቤታችን ቅድስት ድንግል ማርያምን እየያዘ መቼም አይወድቅም። መቼም ማለት ነው መቼም አይወድቅም እና እናቴ እመቤታችን ቅድስት ድንግል ማርያም ነገራቶችን አስተካክላ እንደምታመጣቸው እንደምታስታርቃቸው እርግጠኛ ነኝ ማለት ነው። እና እናንተም ከቻላችሁ ማስታረቅ፣ ካልቻላችሁ የሆነት ዝም ማለት ዛሬ አንሰብስክራይብ እያደረጉ ቪዲዮ እየሰሩ ነበረ። እንደነሱ ይሻላል፣ መጥፎ ቃላት ከምታወሩ ያውም እየማላችሁ ማለት ነው። እመቤቴን በውሸት እየጠራችኋት እንደነሱ አንድ ሰብስክራይብ አድርጎ መውጣት አራንጥ የእውነት እንዲህ ሰው ያለመረጃ ዝም ብሎ ይምላል? ዝም ብሎ እመቤቴ መቤታችን ደጋግመው ማለት ነው። የእውነት እኔ ራሴ በቃ ጆሮ ይንትናለን የምር በጣም ገረምኩ። በጣም ነው እየታዘብኳቸው የምር እረበስማ